አላህ ያዋረደውን ማንም ከፍ አያደርገውም አላህ ከፍ ያደረገውን ደግሞ ወላሂ ማንም አያዋርደው ሁሌም ከፍ እንዳለ ነው አላህ ያዋረደውን ግን ማንም ቀና ሊያደርገው አይችልም ስለዚህ አላህ ከውርደት እንዲጠብቀን ዱአ እያደረግን ኸይር ነገር እንዲያመጣለን ዱአ እያደረግን ባለ ማህበራዊ ህይወት በወንድሞቻችን ጋር ከእህቶቻችን ጋር ለንገንሚነት ደግሞ ያማር ይሆናል ዝቅ ማለት ወንድምህን ለእሱ መልካም ነገር መመኘት መልካም ነገር እንዲያገኝ በቃ መመኘት። አንዳንዱ መጥፎ ነው፣ ቀልቡ ይበላሽና ይ ከቀልብ ስራ ጋር አይደል? ይበላሽና ወንድሙ የሚከስርበትን ስራው የሚበላሽበት መንገድ ይመኛል፣ ይጥራል። እዚች ጋር በትዳር ተስተካክላ የምትኖር ከሆነ ካየቻት፣ ምቀኝነቱ ወይ መጥፎ ቀልብ መበላሸቱ ካለ የእሷ ትዳር እንዴት ነው መበላሸት ያለበት እንዴት ነው ማፋታት ያለ ያ የሰይጣን ስራ ነው። ሼጣን ነው ትዳር እንዲፈርስ የሚፈልገው። ሼጣን ነው ወንድማማቾች እንዲጋጩ የሚፈልገው። ሼጣን ነው ማህበረሰቡ እንዲባላ የሚፈልገው። ታዲያ አንቺ እህት የሼጣን አምባሳደር ነሽ። ወንድም ያንተ ሼጣን አምባሳደር ነህ። ወንድም ትዳሩ እንዲፈታ መንገድ ምትለው እህት አታድርግ። አላህ የበረካ ትዳር እንዲያደርግላቸው፣ በልጆቻቸው አላህ እንዲባረካቸው፣ ኸይር ነገር እንዲያገኙ ዱዓ ልታድርግላቸው ልትመኝላቸው፣ ዱዓ ልታድርጊላቸው ልትመኝላት ይገባል እህትሽ መልካም ነገር እንዲያገኛት። አለዛ መጥፎ ነው። የሰው ቀልብ መንካት መስበር ከባድ ነው። ጥሪ ስትጠራ ተናነስ ሂድ። ነቢዩ ሰላሰለም እኮ የሆነች አንድች እንዳለ እንደ ኮቴ ነገር ምናምን ተሰርቶ ሲጠሩ አይሉም ይሄዳሉ። አክብሮ እኮ ነው የጠራ። ወንድም ሲጠራ ተዋዕዶ ለአንተ ተናንሶ ነው። አንተም ተናንስ ሂድ። እዛ ሽሮ ሰርቶ ሊጠረኝ እንዴ፣ እዛ ሽሮ እዛ ግቢ ልገባ እዛ ቤት አትበል። አንተ ማነ፣ በአላህ አንተ ማነ፣ አትኩራ። አንችም እንደዛ አትኩሪ። እኔ እሱ አትበይ። በቃ አላህ አክብራ ጠራች። ወላሂ ስጠራሽ አክብራሽ ወዳሽ አለቃሽ አንቺም አለቀሽ። ይጅላት አክብረሽ ይጅላት ቀልቧን አስደስቻት። አንተም ቀልቡን፣ ወንድምን አስደስተው። ነቢዩ ነብዩ ሰለላሁ ዐለይሂ ወሰለም ሲጠራ ሄዱ ነበር። ዝቅ ያለ ስጦታ ሲሰጣቸው ነብዩ ይቀበሉ ነበር። እኛው ነገር እቺ ነኔን ቆኖ የሚሰጠኝ አትበለ እንዴ መናቃ አይደለም አክብሮ ነው የሰጠው ወላ ተሃዱ ተሓቡ ነው እኮ ስጦታ ተሰጣጡ፣ ትዋደዳላችሁ። ውዴታ እንዲመጣ ፍቅር እንዲመጣ ነው የሰጠ አክብረ ትንሽነቱ ናቸው። ነብ ስላ ለም ትንሽ ነገር ወላ ሲሰጣቸው ይቀበሉ ነበር።